ሰላም የአበሻ አዲስ ቤተሰቦች እንደምን አላችሁ? የሰቱ የሰዓቱ ዜናችን ተጀምረዋል። ከአገሩ ዜና ስንጀምር ጊዜያዊ አስተዳደሩ ያለችውን ትግራይ ማስተዳደር የማይችልበት ሁኔታ ተፈጥሯል። አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዚዳንት፣ አቶ ጌታቸው ረዳ የክልሉን ወቅታዊ ሁኔታ በማስመልከት ዛሬ መግለጫ ሰጥተው ነበር። በዚህም የደብረ ጽዮን ገብረ ሚካኤል የሚመሩት ህወሓት የተወሰኑ የሰራዊት አመራሮችን በመጠቀም በጊዜያዊ አስተዳደሩ ላይ የመፈንቅለ መንግስት ሙከራ እያካሄደ እንደሆነ ተናግረዋል። ቡድኑ በድርጅቱ የቁጥጥር ኮሚሽንና በኢትዮጵያ ብሔራዊ ምርጫ ቦርድ ኮሚሽን እውቅና የሌለው ህገወጥ ጉባኤ እያካሄደ ነው ያሉት ፕሬዚዳንቱ ቡድኑ በማንኛውም መመዘኛና መለኪያ ወደ ስልጣን አይመለስም ሲሉ አክለዋል። ጥቂት የሰራዊት አመራሮችን እንደ መሳሪያ በመጠቀም በየወረዳውና በየቀበሌው በየጊዜያዊ አስተዳደሩ የተሾሙ የስራ ኃላፊዎች ማህተብ በመቀማት ላይ ተጠምዷል፣ ሲሉም ተናግረዋል። ይህ ህገወጥ ተግባር የተረጋጋ መንግስታዊ አገልግሎት ጸጥታ እንዳይኖር እክል ፈጥሯል፣ ሲሉም ገልጸዋል። ጊዜው አስተዳደሩ ያለችውን ትግራይ ማስተዳደር የማይችልበት ሁኔታ ተፈጥሯል፣ ሲሉም የክልሉን ጸጥታ በማደፍረስ የፕሪቶሪያ ስምምነት ለማፍረስ የተጀመረው እንቅስቃሴ እጅግ አደገኛ እና ጥፋት የሚያስከትል ነው ያሉት ፕሬዚዳንቱ፣ ተግባሩ በአስቸኳይ እንዲቆም ሁሉም መተባበር አለበት ብለዋል። ሌላው አቶ ጌታቸው ረዳ በመግለጫቸው በኢትዮጵያና ኤርትራ መንግስት መካከል በግልጽ የሚታይ ውጥረት አለ ብለዋል። ውጥረቱ ወደ ግጭት ተሸጋግሮ ትግራይ የጦርነት አውድማ እንዳትሆን መስራት ይጠበቅብናል ሲሉም ተደምጠዋል። ትናንት የካቲስ 30 እና ዛሬ መጋቢት 1 2017 ዓ ም በትግራይ ምስራቃዊ ዞን እና በመቀሌ የተወሰኑ የሰራዊት አመራር ያሰማሩት ኃይል ፓትሮል በመጠቀም በጊዜው አስተዳደሩ የተሾሙ አስተዳዳሪዎች ማህተብ የመቀማትና ከአንዱ ከተማ ወደ ሌላ ከተማ የሚወስድ ከተማ የቁጥጥር ኬላ የመስራት መስራት ምልክቶች መታየታቸውን አቶ ጌታቸው ረዳ አስታውቀዋል። ዛሬ መጋቢት 1 2017 ዓ ም የምስራቃዊ ዞን የጸጥታ የሰላም ኃላፊ በአካባቢው በሚገኝ የሰራዊት አመራር ከሁለት ሰዓት በላይ የታገተው መለቀቃቸውን ቲክፋ ኢትዮጵያ ዘግቧል። በተጨማሪ ዜና የትግራይ ክልል ጊዜ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ለሶስት ከፍተኛ የሰራዊት አዛዦች ላይ ጊዜያዊ እግድ ደብዳቤ ጻፉ። እግዱ የተጻፈላቸው ከፍተኛ አመራሮች ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነ፣ ብርጋዴር ጀነራል መግበ ኃይለ ናቸው። ፕሬዚዳንት አቶ ጌታቸው ረዳ ዛሬ መጋቢት 1 2017 ዓመት የጻፉት ጊዜያዊ እግድ ደብዳቤ ከመንግስት ውሳኔ ውጭ መላ ህዝቦችን፣ ወጣቱን ወደ ግርግር፣ የጸጥታ ኃይሎችን ወደ እርስ በርስ ግጭት፣ ብሎም ህዝቦችን ወደማይወጡበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆመም። ስለሆነም እርስ ስርዓት ባለው አካሄድ መግባባት እስኪደረስ ድረስ ከመጋቢት 1 2017 ዓመት ጀምሮ ላልተወሰኑ ጊዜ አዛዥነቱ የታገዱ መሆኑን አሳውቃለሁ፣ ይላል። በትግራይ ክልል በአመራሮች መካከል የተፈጠረው ልዩነት እንዲፈታ ብዙ ጥረት ቢደረግም ምንም መፍትሔ ሳይገኝለት ተባብሶ የቀጠለ ሲሆን ነዋሪዎቹም ሁኔታው ስጋት ላይ ጥሏቸዋል።